አደይ ዛሬ ደግሞ በአደይን የመጣሁት ማለት ነው። አደይ እና ዴቭ እንግዲህ ፍቅራቸውን ተገላልጸው ፍቅሩን ተቀብለዋለች ማለት ነው። ፍቅርም እየተንጨረጨረች መድኃኒት እበላለሁ ብላ የከሌን መድኃኒት ይዛለች ማለት ነው። ክኒን ማለት ነው። ብዙ አይነት ክኒኖች ይዛለች። ምክንያቱም ዴ ፍቅሩ ንታል ተቀበለ። ከዚህ በኋላ ለማናባቱ ብዬ ነው የምኖረው ብላለች ማለት ነው። እውነት ራሷን ታጠፋለች። ባዴ ምክንያት ባዴ እና በዴቭ ምክንያት ያው አዴ ያጠፋች የላትም ዴቭ ሰላ እሺ ብላ ፍቅሩን ስለተቀበለችው በዛ ተናዳለች ማለት ነው። ሊዱስ ኤላን ተወደዋለች። ኤላን እንግዲህ ለሚም በአዴይ ቦታ ስራ ገብታለች ማለት ነው። እሱንም እንደዚያ ያደረገው ኤላ አባቱ ና ብሎት ሌላ ሀገር ስለሄደ እሱ ደግሞ እኔ እየሰራው ብር ልካለኝ እና ከአዴ ጋር የባዴ ቦታ ትስራ ብሎ ለዴቭ ስለነገረው ዴቭ ደግሞ ባዴ እጇን ሰላም መማት እዚህ መስራት አለብሽ ብሏታል። ሰላም ጤና ስጥልኝ፣ ውድ ቤተሰቦች። ዛሬ ደግሞ አዴ እነጀላቸው የመጣሁት ማለት ነው ክፍል አርባ አንድ አርባ ሁለትን ሶሪ። አዴ እንግዲህ ውዶች ዬ ያለችበት ሁኔታ በጣም ደስ የሚል ነበር፣ ግን ፍቅር እየተንጨረጨረች ምንም ልታሰራት አልቻለችም ማለት ነው። ተንከሲሱን አባታለች ማለት ነው። ውድ ቤተሰቦቼ አደይም በጣም ምስኪን ነች እንደምናቃት፣ ግን ፍቅር ተብዬዋ ግለሰብ ደግሞ በጣም ኃይለኛ ነች ማለት ነው። ምክንያቱም ደፍን ስለምትወደው ዴፍ ደግሞ አይፈልጋትም ማለት ነው። አደይን ነው የሚፈልገው። አደይን እንግዲህ አሁን ያለችበት ሰዓት ላይ እሷ ከፍቅር ጋር ብትኖርም እጇንም አሟት፣ ደግሞ ለምለም በሷ ቦታ እየሰራችላት ስለሆነ የኤላ ጓደኛ ማለት ነው። ቤዚ ምን ልሰራ መጣች? ቤዚ እንግዲህ መታለች ማለት ነው። የባርኩቴ ጓደኛ ናት፣ ግን መታለች ማለት ነው። እንግዲህ ወደ መጽበክ ገብታ ፍቅር ኢንዶሚ እየሰራ ነበር፣ አደይ የለችም ነበር ማለት ነው። ያው አዴ አሁን ላይ አሰራ ምቿን ስላመማት ውሃ ተስ ስላቃጠላት፣ ማለት ነው ኢንዶሚ እየሰራች እያለ ወደ ክችን ይሄዳል ዴቭ ማለት ነው። እንዴ ፍቅር እዚህ ምን ታደርጊያለሽ? ሲሏት ለምለም እስክትመጣ ኢንዶሚ እያበሰልኩ ነው ትላለች ኢንዶሚ በቃ ማስታገሻ ቢ እሷ አስገትመጣልሽ ድረስ ጥሩ ነው ይላታል፣ ማለት ነው። አሁ ትለዋለች። በቃሽ ብሎ ወደ ሳሎን እንዲመለስ ሲል እጁን ያዘ። ታረግ ና ዴቭ፣ እኔን ደግሞ ወድና እንደማፈቅር ታውቃለህ። በእኔ ቦታ ሁነህ አዴ እንደዚህ ብትሆን እንዴት ምን ታስባለት? ትለዋለች፣ ፍቅር ማለት ነው። እጁን ይዛ እሱም ደግሞ መለስ ሲልና ፍቅር ይውልሽ አንደኛ ጸባይ ሲኖርሽ፣ ሁለተኛ ደግሞ ለሰው ክብር ሲኖርሽ ያ የሚያፈቅር ሰው ና የሚወድ ሰው ወደ አንቺ ይመጣል እያለ እንትን ይላታል ማለት ነው። ይነግራታል፣ በጣም ብዙ ነገር እንደ ምክር እያደረገ ከዛ እሷም ደግሞ ታቅፈውና ዴቭን ልክ እያቀፈው እያወራት እያለ ለምለም ትመጣልሽ ማለት ነው። ለምለም ዴቭ ትለዋልሽ ማለት ነው። ድንግጤልና አቤት ለምለም ይላታል ማለት ነው ወይ እኔ እኮ አደይ ያለች መስሎኝ ነው ወደ መጥበቅ የመጣሁት ትለዋለች ማለት ነው። እሱም ደግሞ በቃ አደይ የት ናት ስትለው አደይ ክላሷ ናት ለምለም ይላታል። እሷም ወደ ክላስ ትሄዳለች። ፍቅር ትበሳጫለች ማለት ነው። ከዛ እንግዲህ ሊዱም ደግሞ ኤላ ቤት ነው ያለሽ ማለት ነው። ለምለም ያውና አደይ ጋር ስራ ጀምራለች ማለት ነው። ኤላም ደግሞ ከዚህ በኋላ ላይሽ አልፈልግም አልፈልግሽም ብሏታል። እንትና ሊዱም ማለት ነው። ሊዱም ደግሞ እነ ኤላ ጋር ግዷን ትሄዳለች። ኤላን ስለምታፈቅርና ስለምትወደው ወዶችዬ ማለት ነው። ወደዛ እየሄደች አብራው እንትን ትላለች ማለት ነው። እሱም ደግሞ ሰለማይፈልጋት ያ ለምለም ሰላለችበት በመሀል ምንም ማድረግ አይችልም። ለምለም ጋና ያለው ማለት ነው። ለምለምም እንግዲህ ከኤላ ጋር ትንሽ የተራራቁበት ምክንያት ምንድን ነው? የልጅነት ጓደኛው ለኤላም፣ ብትሆንም አባቱ ግን ናቶሎ ብሎ እንትንሰላለው እሷም ደግሞ አባቱ ሌላ ሚስት እንዲያገባ ነው የሚፈልገው። እኔን እንዲያገባ ይፈልጋሉ ቤተሰቦቹ ብላ ተነግረዋል። ሌላ ዴፍ ማለት ነው። ዴፍ ደግሞ ምንም ችግር የለውም፣ በ ስለሚወድ ስለሚያፈቅርሽ ነው ይሄን ያደረገው። ስለዚህ ምንም ችግር የለውም። ሁሉም ነገር ለበጎ ነው ይላታል፣ ማለት ነው። አዴይና ዴቭ ወጥተው ነበር ማለት ነው። ወደ ውጭ አየር እየተቀበሉ ሻይ ቡና ሊሉ ነበር የሄዱት። እሱም እንዳለ ሆኖ እያወራት እያለ አዴይ ግን ተወጅኝ ያለሽ ታፈቅረኝ ያለሽ ይላታል፣ ዴቭ ማለት ነው። እኔ እንደምወድሽ እና እንደማፈቅርሽ ታውቂያለሽ፣ ግን አንቺ አንድ ቀን ከወድ አለው ብለሽ እንኳ ለእኔ ቦታ የለሽ መሰል ይላታል ማለት ነው። አይ እንደዛ ሳይሆን ትንሽ እንረጋጋ ብዬ ነው ትለዋለች ማለት ነው። ትንሽ መረጋጋት አለብን በአንዴ መሆን የለበትም ትለዋለች ማለት ነው። እየተረጋጋን ነገሮችን እያሰብን በዛ ላይ ደግሞ አሁን እንደዚህ እንሂድ ከዚህ እንር ተጋብተን ይላታል ማለት ነው ዴቭ አደይን። አደይ ደግሞ እንደዚህ ማ እንትን ማድረግ አልችልም አሁን ላይ ምክንያቱም አንደኛ ፍቅር ያደራልች ናት አደራ ብላኛለች እናቷ። ሁለተኛ ባርኮቴ ማደራ ስላለኝ ፍቅር ያለችኝ ብትለኝ ምንም ነገር በዚህ ሰዓት ብትለኝ እረዳታለሁ፣ እትላለች ማለት ነው ትለዋለች ማለት ነው። በቃሽ ይልና እሱም ዝም ዝም ይላል። ፍቅርም እንግዲህ ለምለም እያለቀሰች በኤል ላይ የተነሳ ከአደይ ጓደኛዋ ስለሆነች ቁጭ ብለው ተመካክረው አልቅሳ ተኝታ ነበረ። አይ አደይ፣ ምን እያደረጋችሁ ነው እናንተ? በጣም ተሰርባቸዋለኝ ይህ ኮ የድሃ መጠራቀሚያ አይደለም። ትላለች ፍቅር ትገባና እና ደ ክፍል ለምለምን ብድግ ትልና ከዚህ በኋላ መልስ እንድሰጭኝ አልፈልግም። ምንም ነገር ከዚህ በላይ እንድትናገሬ ስለማልፈልግ ስርዓትሽን ያቺ ስርዓትሽን ይዘሽ ቁጭ ብቴ እመርጣለሁ። ምንድን ነው ከኛ የምትፈልጊው? ትላታለች ማለት ነው የምትፈልጊው ነገር ገሬም እኛ እየሰራን ነው አይደል? ኑና ዴፍ ቡና ይፈልጋል። ተነስተሽ ቡና ፍሌ፣ ትላታለች ማለት ነው ለሚም ደግሞ። አፈላለሁ፣ አፈላለሁ ምንም ችግር የለም ትላለች ማለት ነው። ለሚ ምንም ችግር የለም አፈላለሁ፣ ካንቺ ምን ችግር አለው ይፈላልለት። አላ እሺ አደይ፣ ልብስ የታለ ልብስ መቀየር አለበት ትላታለች። እዛ አለ ፍቅር ምንድን ፈልገሽ ነው? አንቺም እጄን አሞኛል ትያለሽ። በቃ እጅሽን ካመመሽ አምጪ ልሽልሽ ትላታለች ማለት ነው። አይ እኔ ራሴ አሸዋለሁ ትላለች ማለት ነው። ተሽሎኛል ትላለች። አሀ ከተሻለሽማ ስራ መስራት አለብሽ ትላታለች ማለት ነው። ምንም ችግር የለም እፈራለሁ ትላለች ማለት ነው። ውድ ቤተሰቦቼ እንግዲህ እንደዚህ ያደረገችበት መንስኤ ምንድን ነው? ምን ይመስላችኋል? ውድ ቤተሰብ ማለት ነው። እሷም እየተበሳጨች እየተናደደች ማለት ነው። እንደዚህማ መሆን የለበትም፣ እንደዚህ ያደረገችበትን ምክንያት ማየትም እንትን ማለትም እፈልጋለሁ ትላለች ማለት ነው። ጉድ ቤተሰቦች እየተበሳጨች ማለት ነው። እሷም እንትን እያለች አደይም እንደዚህ ይህን ያህል ለሰው ክፉ ነኝ ይህን ያለ ሰው እንትን ላለሁ ወይ እያለች ነበር ማለት ነው አደይ ዴቭም ደግሞ እጅሽን አሞሻል አደይ። ስለዚህ ምንድን ነው እንትን የምትዩ? ቆይማ እሱ ፍቅር ያለችሽን ሁሉ አታድርጊ፣ ቃል ቅቢልኝ። እኔ እኮ እሷ እንደዚህ ስትልሽ እኔ በጣም ይከፋኛ፣ ሌላታል ማለት ነው። አይ ዴቭ፣ ምንም ችግር የለም ምክንያቱም ስራ እስከሆነ ድረስ ምንም ችግር የለም እንትን አለንም ትለዋለች ማለት ነው። እሱም እንደዛ የተናደደ የተበሳጨ ማለት ነው። አደይ ግን ፍቅር ፍቅር እዛ አደይ ክላስ ክላት ሲያት ይቆጣታል ማለት ነው። አዴ ለምን ፊት ተሰጫታለሽ ለምንስ ዝምት ያታለሽ ላታል ማለት ነው አይ ምንም ማድረግ አልችልም እኔ ስለዚህ ቤተሰቦቿ እንትን እንዳትል ሰለ ነገሩኝ እበዛ ብዬ ነው እንጂ ምንም ችግር የለም መወሰን ያለብኝን ነገር ወስናለሁ ትለዋለች ማለት ነው ደብል ይቅርታ ግን ከሰን ቅርሽ ይዞኛል ማለት ነው እንግዲህ እንደሳ እያተባባሉ የተጨቃጭቁ ውድ ቤተሰቦቼ ሁለቱ በመጨቃጨቅና በንትን በማለት እያሳለፉ ይገኛሉ ማለት ነው። አደይ የኔ መልካም ቅንነቷ መልካምነቷን በጣም እየወደር ነው እንገኛለን ማለት ነው። እንደዛም ሆኖ ግን ፍቅር ብዙ ነገርን እየበደለቻት እንትን እያለቻት ለደቭም ደግሞ ምናለችው አደይም ብለው ነው የመጡት ንጉስና እንትና ማለት ነው። ማን ነበረ ንጉስና ስሙ ጠፋብኝ እንትና ንጉስ እና ደመቀ የመጡት እኮ እኛም ብሎ ሳይሆን አዴም ፈልገው ነው ትለዋለች ማለት ነው። እሱም ደግሞ እየተናደደ እዚህ ቤት ላያቸው አልፈልግም፣ ዝም በይ ፍቅር፣ ሁሉ ነገር ያረግሹ ያንቺ ያንቺ እንትን ነው ይላታል ማለት ነው። ያንቺ ሁሉ ነገር ያንቺ ስራ ነው፣ ያንቺ ሴራ ነው እንጂ አዴ እንደዚህ አታደርግም። አዴ ከዚህ በኋላ እንደዚህ ላደርግ ላይሽ አልፈልግም፣ ከእነሱ ጋር ብሰላ አላት። ያው እንትናትልም ማለት ነው። ውድ ቤተሰቦቼ ግን እንደዛም ሆኖ ማለት ነው። ውድ ቤተሰብ ይች ፍቅር የምትባልሽ ግን ውይ ውይ ውይ፣ ውይ ከባድ ናት ማለት ነው። ይች ተንከሲስ ማለት ነው። ይች ተንከሲስ ፍቅር በጣም ከባድ ነች ማለት ነው። ውድ ቤተሰቦቼ ፍቅር የምትባልን ልጅ ይገልግለን እላቸዋለሁ። ይገልግለን ውድ ፋሚሊዎቼ ማለት ነው። ለማንኛውም ላይክ፣ ሸር፣ ሰብስክራይብ አድርጉ። ይህን ይመስላል ባይ